በአጋጣሚ አሜሪካ እንደሄድኩ አራውስ ፈርኒቸር የሚባል ዝነኛ የፈርኒቸር ብራንድ ያለበት ቦታ ደርሼ ነበረ። ታዲያኔ የወንድማችሁ ኢትዮጵያዊውን ካስማ ፈርኒቸር እና ዝነኛውን የአሜሪካ ብራንድ አራውስ ፈርኒቸርን ለምን እያወዳደርኩ ቭሎግ አልሰራም ብዬ አሰብኩኝ። የኢትዮጵያ ሶፋ ቨርሰስ የአሜሪካን ሶፋ ዋጋ እናያለን፣ ጥራት እናያለን። ኑ አብረን እንዳይ። በቅድሚያ ካስማ ፈርኒቸር እንገባለን። ከዛ በኋላ ተመልሰን ወደ አሜሪካ እንሄዳለን። የምናየው ሶፋ ደግሞ ይሄ አዲሱ ሞዴል ሶፋ ነው። በጣም የሚገርም ዲዛይን ያለው ነጭ ሶፋ ነው። የሆነ ኬክ የመሰለ ሶፋ ነው። ምን አለፋችሁ እጅግ በጣም ነው የሚያምረው። ኮንፊ ነው። ስለምቾቱ ምንም ጥያቄ የለውም። ድንቡልቡል ያለ ድንቡሼ ነገር ነው። የኮፊ ማስቀመጫ ከጎን አለው። በጣም ሶፋው ያው ምቾት ያለው ሶፋ እንደሆነ ያስታውቃል። ስለዚህ ይህንን የምታዩትን አስር መቀመጫ ያለው ሶፋ ዋጋው ስንት ነው? በሰቨን ሲት አለ፣ በአስር ሲት አለ። ሰቨን ሲቱ የዚህ ሰባት ሰው የሚያስቀምጠው ሶፋ አንድ መቶ ዘጠና አምስት ሺህ ብር ነው። አስር ሰው ያስቀምጥልኝ ካለ ሰፊ ሳሎን ያለው ሰው ደግሞ ቢገዛው ሁለት መቶ ዘጠና አምስት ሺህ ብር ይሆናል ማለት ነው። ስለዚህ ይሄንን ዋጋ ካየም በኋላ በቀጥታ ወደ አሜሪካው አራሁስ እንሄዳለን። ዳላስ ቴክሳስ እንግባና እስቲ አንድ ሰፋ ያለ ሶፋ አይተን ዋጋውን እንሰማለን ማለት ነው። ልዩነቱ ትንሽ ጆሮ ሊያስይዝ ይችላል። አንድ ባለሶስት ሁለት ባለ ሲንግል ሶፋዎች አሉ። ግን የሚገርመው ባለሶስቱ ዋጋው ለብቻው ነው፣ ሲንግሎቹ ዋጋቸው ለብቻው ነው። ባለሶስቱ ስንት ነው? 3900 ዶላር እንግዲህ በእኛ ሀገር ሂሳብ ስንት እንደሆነ ሂሳቡን እንግዲህ በኢትዮጵያ 596 ሺ ብር እንደማለት ነው። ወደ ሲንግል ሶፋው ደግሞ ስንመጣ አንዷ ነጠላ ሶፋ ብቻዋን ነው ዋጋ የሚወጣ አላት በኢትዮጵያ 229 ሺ ብር ማለት ነው። ግን ደግሞ ለምንድን ነው እንደዚህ የተወደደው የሚለውን በኋላ ሚስጥሩን ስለምነግራችሁ እንግዲህ ከካስማ ጋር እያወዳደርን እናያለን። መጨረሻ ላይ ግን የዚህ ቤት እቃዎች ለምን ተወደዱ የሚለው ሶስት ምክንያቶች አሉት ። እነሱን በሰፊው አጋራችኋለሁ። እንደምታዩት እንግዲህ እያንዳንዱ ሶፋ እየተቀመጥኩ እየሞከርኩት ነው። ይሄ ባለሶስት መቀመጫ ነው። የዚህም ቤት ዋጋ አይተናል። አሁን ደግሞ በቀጥታ ኢትዮጵያ ደን ካስማ ፈርኒቸር ሶፋዎችና ዋጋቸው ምን ይመስላል የሚለውን እናያለን። እንግዲህ ከአራውስ ሶፋ ሲንግል በተለይም ባለ ሶስት ሶፋ ጋር ተመጣጣኝ ሊሆን ይችላል ብዬ ያሰብኩት ከካስማ ውስጥ ይህም ፈርኒቸር ነው። ይሄ ባለ ሶስትም ኦልሞስት ባለ ሰባት ነው፣ ባለ ሁለት አለው፣ ባለ ሶስት አለው። እዚህ ጋር ደግሞ ሁለት ሲንግሎች አሉ። ሶ ይሄ ሲንግል ሶፋ በነገራችን ላይ ዋጋው በጣም ነው ደስ የሚለው። ቅድም ያየነው ያው 1500 ዶላር ነው አለ። እዚህ አንዱ ሲንግል ሶፋ 28 ሺህ ብር ነው ማለት ነው። ይሄ የምታዩት አንድ ሲንግል ሶፋ በ28 ሺ ብር አንድ ሰው ሊገዛው ይችላል። እዛ ጋር የምናየው ባለሶስቱ ደግሞ 83 ሺ ብር። እዛ 3900 ዶላር ነው አይደል ያየ ነው ሚስ ወደ 590 ሺ ብር ወይ 600 ሺ ብር አካባቢ ነው ባለሶስቱ ብቻውን ማለት ነው። እዛ እዚህ ደግሞ ካስማ እንግዲህ ይሄ የምታዩት 83 ሺብር ብቻ ከፍሎ አንድ ሰው ጠባብ ሳሎን ያለው ሰው ሊወስደው ይችላል ማለት ነው። ይህ ደግሞ የምታዩት እንግዲህ የቤቱ ትልቁ ሶፋ ይመስለኛል ቢያንስ ስድስት ሰው ያስቀምጣል ብዬ አስባለሁ። በዚህ ስድስት በዛ ስድስት ቢያስቀምጥ በድምሩ 12 ሰዎችን ይዛል። ነገር ግን አንዱ ባለ ስድስት ሰው ሶፋ እንደምታዩት 16,800 ዶላር ነው የሚሸጠው። በስመ አብ መቼም እዚህ ሶፋ ላይ ባለቤቱ ሰው እየመረጠ እንደሚያስቀምጥ አልጠራጠርም። ቅባት የበላበትን እጅን ይዘ እዚህ ቤት ብትገባ በጣም ከባድ ነው። በቃ ኦልሬዲ ከርቀት በላስቲክ ያቅረዋል። በቃ እንዲህ ጠቀልለዋል። ገና ሳገባ ማለት ነው። ኤኒዌይስ በጣም አሪፍ። እስቲ የዚህ ተመሳሳይ ኢትዮጵያ ደግሞ ምን ይኖራል? በጣም የሚገርመው እንግዲህ ያያችሁት በአራውስ ፈርኒቸር አሜሪካ ላይ የሚሸጠው ባለ 12 ሰው ነው። እንግዲህ በዚህ በኩል 6፣ በዚህ በኩል 6፣ 12 ሰዎችን የሚይዘው ሶፋ ዋጋው እንዳያችሁት አሁን ባለው ምንዛሬ እንኳን ብንመታው 2.5 ሚሊዮን ነው። 2.5 ሚሊዮን ማይ ጋድ። በነገራችን ላይ ለጥንካሬና ለጥራት ከተባለ ካስማ ፈርኒቸር እንደምታውቁት ላለፉት አምስት ዓመታት አብሮን ነበረ። የዛሬ አምስት ዓመት የሰራልን ሶፋዎች እስካሁን ድረስ ጥራታቸው እንደጠበቁ ቤታችን አሉ ዛውም የአራት ዓመት ዋስትና ይሰጣል። ስለዚህ ጥንካሬ ላይ አይታማም። ውበትም እንደምታዩት በሚገርም ሁኔታ ካስማ ፈርኒቸር የውበት አምሮት የሚቆርጡ ሶፋዎችን እያመረተ ነው። ስለዚህ የዋጋው ልዩነት በጣም አስገርሞኛል። መቼም አራውስ ሜይ ቢ ለብራንዱ ሊሆን ይችላል እንደዛ የሚያስከፍለው ግን፣ ምናልባት የተለየ ምክንያትም ካለ ምርቱን ገዝታችሁ የተጠቀማችሁ ሰዎች እስ ኮመንት ላይ ጻፉል። ኮመንት ላይ የአራውስ ምርት እንደዚህ ውድ የሆነው በዚህ ምክንያት ነው ብላችሁ ጻፉልኝ። ይህን ሶፋ እንዴት አያችሁት? በእናት እጅ ባልትናን ስንጀምር በልዩ ትዕዛዝ የሰሩልን ከርቭ የሆነ ሶፋ ነው። እንግዲህ ካስማዎች አዳዲስ ነገርን በየጊዜው ይሞክራሉ እና በዚህ አጋጣሚ በእናት እጅ ባልትና ከገባን አይቀር ባለፈው እንደነገርኳችሁ የእኛን ምርጥ ምርጥ ንጹህ በእናት እጅ የተዘጋጁ ምርቶች በመላው ዓለም ማከፋፈል የምትፈልጉ የባልትና ስራ ላይ መልካም ስም ያላችሁ አከፋፋዮች ካላችሁ ደውሉልን በ0970 08 66 08 ወይም ኮሜዲያን እሸቱ አት ጂሜል ዶት ኮም ላይ ጻፉልን፣ አብረን እንሰራለን። አሁን ደግሞ ቀጥታ እስቲ ወደ ቀጣዩ የካስማ ሶፋ ሉሰዳጭ ይሄ ሶፋ ደሳ ጋይስ ሆነ ለስቱዲዮ ምናምን የሚሆን ሶፋ ነው። በጣም የሚያምር ነው፣ ግሪን ነው። አስር ሰው ይዛል። አራት አራት ሁለት ባለ አስር ነው። 295 ሺህ ብር ነው። ግን የሰባት ሰው የሚይዘው ሴቨን ሲተሩ ከተፈለገ ደግሞ በ195 ሺህ ብር ይህንን መውሰድ ይችላል ማለት ነው። ይህን ባላስሩን ደግሞ ባላስራሁለቱም ባላስራቱ ማድረግ ይቻላል። ይሄኛው ሶፋ ደግሞ ዋጋው እንደምታዩት ነው። መጀመሪያ ዋጋውን ያየሁት 12300 ዶላር፣ 12300 ያው 153 ብንመታው 1.8 ሚሊዮን ወይም 1.9 እንደማለት ነው። እርግጥ ነው ጨርቁ ምቾት አለው፣ ስፖንጁ ይመቻል። ግን ደግሞ ለምንድን ነው እንደዚህ የተወደደው የሚለውን በኋላ ሚስጥሩን ስለምነግራችሁ እንግዲህ ከካስማ ጋር እያወዳደርን እናያለን። መጨረሻ ላይ ግን የዚህ ቤት እቃዎች ለምን ተወደዱ የሚለው ሶስት ምክንያቶች አሉት። እነሱን በሰፊው አጋራችኋለሁ። እንግዲህ ይሄ ሶፋ እንዳያችሁት ሰቨንሲተር ነው። ከለዩ ከአሜሪካው ሶፋ ጋር ተጠራራቢ ነው። ምቾት የተቀመጠበት ነው የሚያውቀው። ምቾት ሞር የተቀመጠበት ሰው ይመሰክር። አሪፍ ነው ትንሽ ደረቅ ብሎ ግን ምቹ ሶፋ ነው። ስፖንጅነታቸው ልዩነቱ አሁን ይሄ በቃ ወገብን ደገፍ አድርጎ የሚይዝ በጣም ቆንጆ ደረቅ ያለ ሶፋ ነው። የአሜሪካው ይመስለኛል የሆነ ምቾት ላይ ኮንፊ ነገርነት አለው። ስፖንጁ ልዩነቱ ያ ነው ብዬ ነው ማስበው። ከዛ በተረፈ ግን የካስማ ሶፋዎች እንደምታዩት የአይን ውበት ምንም ጥንቅቅ ያለ ነገር ነው። ከለር ምርጫን በየአይነቱ ነው። ወደ ዋጋው ስንሄድ የአሜሪካው ሶፋ እንዳያችሁት 1 ሚሊዮን 880 ሺህ ብር ነው። በዚህ ቀለም ያየነው ሶፋ ከአስማ ደግሞ 195 ሺህ ብር ነው። ኦልሞስት ወደ 1300 ዶላር አካባቢ ቢሆን ነው። እንግዲህ ይሄ ስለዚህ 195 ሺህ ብር ነው። ሰቨን ሲተሩ። ቀጣዩን ሶፋ እስቲ አራስ ደግሞ እንደምታዩት ኤል ሼፕ ሶፋ ነው። ያው ስፖንጅ ነው ሶፋው፣ በጣም ስፖንጁ ምቾቱ ገና በአይን ሲታይ እራሱ ያስታውቃል እንደሚመች፣ ምንም ጥርጥር የለ። ዋጋው ነው ትንሽ የማይመቸኝ እዚህ ቤት። እኔ በቃ ዋጋው ወላ ዲፎከስ ሆነ፣ ዋጋው ካሜራው ራሱ አልቀርጽ አለ፣ በቃ በዛበት። 10600 ምን ማለት ነው? ያው 10600፣ እንግዲህ አሁን ባለው ምንዛሬ ስንመታው 1 ሚሊዮን 621 ሺህ ብር ነው ይሄ ሶፋ ማለት ነው። አስር ሺህ ስድስት መቶ ዶላር መቼም አሜሪካም ያለ ሰው እኔ እንጃ፣ እንግዲህ የመጨረሻ ሚሊዮነሮቹ ካልሆኑ በስተቀር መደበኛ ኢኮኖሚ ያለው ሰው 10600 ዶላር ይገዛል ብያለሁ። አስበህ እስኪ እንደው ቴስት ላድርገው። ሲንግል ሶፋ እንደው እስኪ ልቀመጥና ለመሞከራት ምን የተለየ ነገር አላት አሁን ብቻዋን ነው ዋጋዋ። እንግዲህ ለዚቻው ለብቻዋ ነው ዋጋ የሚያወጡት። ተመልከቱ፣ ተመልከቱ፣ ተመልከቱ አምስት መቶ ሃምሳ ሺህ ብር ነች። ብቻዋን ግማሽ ሚሊዮን ብር እዚህ ላይ ማ ጉዱን ዋለሁ መቀመጥ አለብኝ። እስቲ ግማሽ ሚሊዮን ብር ስንቀመጥ እንዴት ነው? ምንም ለውጥ የለውም። አይገርም። መደበኛ ሶፋ ነው። በቃ መደበኛ ሶፋ ነው። ምንም ለውጥ የለውም። አዲስ አበባ የአራዳዎች የተወደዳችሁ፣ እንግዲህ ተመሳሳይ ሳይዝ ያለውን የኤልሼፕ ሶፋ አይተናል። እርግጥ ነው በጣም በብዙ ነገር ልዩነት ይኖራል። ግን እኔ ያው እንደ ኤል ሼፕ ሶፋነታቸው ስለተቀራረቡልኝ የሁለቱን ዋጋ ልንገራችሁ ብዬ ነው። የዚህ ኤል ሼፕ እንግዲህ አሜሪካን ሀገር ያየነው ነው፣ 11 ሺ ዶላር ነው። 1 ሚሊዮን 680 ሺ ብር ማለት ነው። ይሄ የካስማ ኤል ሼፕ አዲስ አበባ ላይ ደግሞ 1000 ዶላርም አልሞላም፣ 145 ሺ ብር ነው። ይሄ ባለሶስት ሶፋ ደግሞ ዋጋው በጣም ይገርም ነው። በጣም በጣም ያስደነግጠው ዋጋው ይሄ በቃ ባለ 3 ብቻውን ነው የሚሸጠው፣ እንደዚህ ፏ ብሎ ለብቻውን ነው የሚሸጠው። ዋጋውም 6300 ዶላር፣ 6300 ዶላር እንግዲህ ወደኛ ስንመልሰው 963900 ብር ማለት ነው። እቺ ባለ 3ዋ ብቻ ነች፣ እንግዲህ በዚህ ዋጋም ትሸጠው 963900። እና ምንድነው እኔ አሁን ይሄን ነገር በብር እየሰራውላችሁ ያለሁት ለምንድን ነው? ወደ ኢትዮጵያ ሲመጡ ይህን ሶፋ ገዝተው ይመጡ ሰዎች አሉ። አንዳንድ ሰዎች ወደ ሀገራቸው ሲገቡ ፈርኒቸር ቤት ሰርተው እዚህ ሀገር ሙሉ ፈርኒቸር ቤታቸውን ፈርኒሽ ማድረግ ስለሚፈልጉ ምናልባት ይህን ሶፋ ገዝተው ይመጡ አሉ። እዚህ ጋር ደግሞ የበሉበት እንትን ያላነሱትም ከአልጋው ላይ አልጋው ራሱ ሌላው አጋር ያለው የምታዩት እያንዳንዱ ሻማ ማብሪያው ቫዙ ላይ የብቻ ሆነው አልጋው ብቻውን 10200 ዶላር ነው። አልጋው ብቻ ነው ፍራሽ አይጨምርም፣ ሌላ ምንም ነገር አይጨምርም። 10200 ዶላር ማለትም አንድ ሚሊዮን 560 ሺህ ብር ማለት ነው። ይሄ አልጋ የምታዩት አልጋ ነው። እንቅልፍ ከራሱ ነው። ለሌሊት ማሳጅ ያደርጋል። ሲያቃዣችሁ ያባብላቸዋል፣ ማለት ነው። አቅፎ ማለት ነው። አይዞ አይዞ ይላል። አይዞ አይዞ ይላል። አላርም የለውም። በቃ ሰዓት ሲደርስ ራሱ ይቀሰቅሳል። ስትታመም ያስታመማል። ራሱ አጥሚት ሰርቶ ያቀርባል። በጣም የሚገርም አልጋ ነው። ያው 1 ሚሊዮን 560 ሺህ ብር ነው። ግን እያንዳንዷን ነገር ለየብቻ ነው ዋጋ ያላት። ትራሱ፣ አልጋ ልብሱ፣ አንሶላው ሁሉም ነገር መግዛት ከፈለጋችሁ ለብቻው ነው እንጂ አንድ ላይ አፍሶ መሄድ የሚባል ነገር የለም ማለት ነው። ያውቺ ሶፋ ለብቻዋ ቅድም እንዳየናት ነች። እንግሊዝ ሶፋ ንጽጽር ማድረግ ፈልጌ ነበር። ይሄ እንግዲህ ካስማ ፈርኒቸር ፕሬዚደንሻል የሚለው ሶፋ ነው። በጣም ቆንጆ የሚያምር ምቹ ሶፋ ነው። እዛ እንግዲህ ያንን ሲንግል ሶፋ 6300 ዶላር ነው ያየ ነው፣ እንዳያችሁት 6300 ዶላር ማለት ያው በብር ስንት እንደሆነ መምታት ነው። በ153 ብር እንኳን ብንሰራው 6300 ሲባዛ 153 እኩል ይሆናል 960 ሺህ ወይም ኦልሞስት 1 ሚሊዮን ብር ማለት ነው። አንዷ ሲንግል ሶፋ ነች እንግዲህ በዛ ዋጋ የተሸጠችባለችው እዛ ባለሶስቷ ማለት ነው። ይሄ ባለሶስቱ እንግዲህ ይገርና አጠቃላይ ይሄ ሰባቱ ማለት ነው። ባለ ሁለት በዚህ ጋር አለው፣ ባለ ሁለት በዚህ ጋር አለው። አጠቃላይ ሰባቱ በ195000 ዶላር እየተሸጠ ነው ማለት ነው። ስለዚህ እንግዲህ 195000 ሰባቱም ከሆነ እዛ ጋር ደግሞ ባለሶስቱ ብቻ 1 ሚሊዮን ከሆነ በተለይ ከውጭ ሀገር ወደ ኢትዮጵያ ቤት ሰርተው የሚመጡ ሰዎች እንግዲህ ምርጫቸውን እዚህ ካገኘው ፈርኒቸር ለመጫን አይገደዱም ማለት ነው። ኢትዮጵያን ድሮ የምንታማው በፊኒሽንግ ነበር። ፊኒሽንግ ላይ ያው አይቶ መፍረድ ነው። የእናንተን ጀጅመንት ነው የምቀበለው። ኮመንት ላይ ስለ ፊኒሽንጉ አስተያየት መስጠት ትችላላችሁ። እንደገና ደግሞ ስለ ጥራት ደግሞ ካወራን ያው ስለ ጥራቱ እኔ አስተያየት መስጠት ትችላለሁ። ምክንያቱም ያለፉት አራት ዓመታት ተጠቅሜዋለሁ የካስማ ምርት። እስካሁን ድረስ ምንም የተበላሸ የሟሸሸ የተቀደደ ይሄ ነው የምለው። አንድ አይነት እንኳን ዲፌክት የለም። ስለዚህ ካስማዎች መቼም በተቻለ መጠን ሰው በሀገሩ ምርት እንዲኮራ እና የውጭ ምንዛሬ ለማዳን እየሰሩ ላሉት ትልቅ ስራ በዚህ አጋጣሚ አመሰግናቸዋለሁ። ሌላው እንግዲህ አልጋ ነው። አልጋ የካስማን አልጋዎች እየተኛንባቸው ነው፣ ከጀመረ ጀምሮ እስካሁን ድረስ የሚያምርታቸውን አልጋዎች እንግዲህ በተደጋጋሚ ወስደን እየተጠቀምንባቸው ያለ ነው። ሰው ከዲዛይን አንጻር ምናልባት የካስማን አልጋዎች ከወደዳችኋቸው እነዚህ አልጋዎች ለአማራጭ ቀርበዋል ማለት ነው ካስማ ውስጥ። ሁስ እቃው ለምን ተወደደ፣ መጨረሻ ላይ ስለምናወራ በትዕግስት ተከታተሉ። የዚህ ቤት እቃዎች ለምን እንደተወደዱ በደንብ ነው አጥንቻለሁ ያለው የራሴን የቤት ስራ ሰርቼ ያለው በደንብ እንጨዋወታለን። ግን የዚህም ደግሞ በዛ ያንተን፣ በዛ ያንተን፣ በዛ የዚህም፣ በዛ አዎ፣ እቺን ሶፋ ዋጋውን ስታዩት ትደነግጣላችሁ። እኔ አልናገርም፣ ራሳችሁ እዩት። ሂሳብ በመስራት አትድከሙ፣ እየሰራላችኋለሁ አንድ ሚሊዮን 683 ብር በእኛ ብር እጅል ሽ 11 ዶላር ማለት እንግዲህ፣ አንድ ሚሊ ለዛውም 30 ፐርሰንት ቀንሶ እኮ ነው ወገን፣ ሳያመልጣችሁ እኮ ነው፣ ሳያመልጣችሁ። ያው የቤቱ ኢንቴሪየር ዲዛይን በጣም የታወቀ የተመሰከረለት ነው። እጅግ በጣም የተዋበ ኢንቴሪዮር ዲዛይን የተሰራው፣ አምፖሎቹ፣ ምንጣፎቹ፣ የቤቱ ቀለም፣ የተጠቀሙት እያንዳንዱ የፈርኒቸር እቃ ታስቦበት ለቤቱ ውበት የተስማማ እንዲሆን ተደርጎ የተሰራ ነው። ስለዚህ ውስጡ ስትቆዩ አይዘለቻችሁም። እዚህ ጋር ደግሞ በጣም የሚገርመው ጠረጴዛው ከሳህንና ከማንኪያ ሹካ ጋር ቀርቧል። እያንዳንዱ ማንኪያና ሹካ ለብቻው ዋጋ አለው። አንድ ማንኪያ ለብቻው ይሸጣሉ። ጠረጴዛው እንደምታዩት ዋጋው 7100 ዶላር ነው። ይሄ የጠረጴዛው ብቻ ነው። 7100 ዶላር ማለት እንግዲህ በኢትዮጵያ 1 ሚሊዮን 86000 ብር ማለት ነው። ወንበሩም ለብቻው ዋጋ አለው ማለት ነው። ሹካ ማንኪያ ለየራሳቸው ዋጋ አላቸው። እንደምታዩት አንዱ ሹካ ስንት ብር ይመስላችኋል? እስቲ ገምቱ። አንዱ ሹካ ብቻውን 49 ዶላር፣ 49 ዶላር እንግዲህ እኛ በብር ስለምን መታው ትንሽ ይሰቀጥጠናል፣ 7500 ብር ማለት ነው። እንደምታዩት ነው እዚህ ቤት ያሉት እቃዎች በሙሉ ከስተም ሜድ አይነት ነገር ናቸው። ማለትም እያንዳንዱ ዲዛይን በጣም በጥንቃቄ ለየብቻው የሚሰራ ነው። እሺ በቀጣይ የምግብ ጠረጴዛ ደግሞ ግብ ጠረጴዛዎች አልቀዋል ይመስለኛል። ባለፈው በጣም ምርጥ ምርጥ የዳይኒንግ ቴብሎች እና መቀመጫዎች ነበሩ። ይሄ እንግዲህ አረንጓዴው ከሶፋው ጋር አንድ ላይ የሚሄድ የምግብ ጠረጴዛ እና ስድስት ስምንት ወንበሮች ማለት ነው። ስምንት ወንበሮች ያሉት የምግብ ጠረጴዛ ነው። ለምን ተወደደ ለሚለው፣ አጣርቻለሁ ክቡራትና ክቡራን። ለካ ቅድም ሶፋቸው ውድ ነው ኪስ ይሞልጫል ብዬ ተደነጋግጬ ነበረ። በኋላ ግን ታሪካቸውን ሳነብ ለካ እነዚህ ሰዎች ፈርኒቸር ሻጭ አይደሉም፣ የታሪክ ተመራማሪ ቢባሉ ይቀላል። ቅድም እንዳየነው አንድ ጠረጴዛ የአንድ ቪትስ ወይም ኮሮላ ዋጋ የሚያወጣው ለምንድን ነው ሲባል ይሄ ቤት ስራ የጀመረው ክሊቭላንድ ወይም ኦሃዮ የሚባል ቦታ ላይ ነው በ1986 ዓ ጆን ሪድ የሚባል ሰው ከአባቱ ጋር ሆኖ ነው ይህን ሀሳብ የጠነሰሰው። ያን ያሉ ፈርኒቸር ሁሉ ችፑድና ፕላስቲክ እየሆነ ቶሎ ይገዛል፣ ቶሎ ይሰበራል፣ ቶሎ ይጣላል። እና ጆን ምን አለ፣ አረተው ፈርኒቸር እኮ ቅርስ መሆን አለበት። የልጅ ልጅ ሊወርሰው ይገባል። ለምን አርሃውስን አንመሰርትም? አለ ስሙ ራሱ አርሃውስ ማለት አርክቴክቸር እና ሀውስ ተጣምረው ያው አርክ ሀውስ እንደማለት አርሃውስ የሚለው ቃል ተፈጠረ ማለት ነው እነዚህ ሰዎች እንጨት አዳኞች ናቸው ይባላል ዘግሪንውድ የሚል ስም አላቸው አሁን ትልቁ ሚስጥር ምንድን ነው ውድ የሆነበት እነዚህ ሰዎች ፈርኒቸር ለመስራት አዲስ እንጨት አይቆርጡም አይገርምም ምን ማለት መሰላችሁ የአርሃውስ ሰዎች አለምን ይዞራሉ ፈረንሳይ ጣሊያን የትም ሄደው የተሰበረ መርከብ የተጣለ ማንኛውም እንጨት ካገኙ ይፈልጋሉ ለእኔና ለእናንተ ይሄ የፈራረሰ ቤት ያው ማገዶ ነው አደለ። ለአራውስ ግን ወርቅ ነው። ዳይመንድ አይገኝም። ያንን ለብዙ ዘመን ፀሐይና ዝናብ የቀቀለውን ጠንካራ እንጨት ያመጡና ጠርበው ወልውለው ቅባት ቀብተው አለዝበው የ12,000 ዶላር ዳይኒንግ ቴብል ይሉታል። ሌላው የሚገርመው ነገር ማሽን የለው። እነዚህም ፈርኒቸሮች ሲሰሩ ኢንዱስትሪያላይዝድ የሆነ በአንዴ ብዙ የሚያመርት ማሽን በፍጹም አይጠቀሙ። የሚጠቀሙት የሰው እጅ ብቻ ነው። ፋብሪካ ውስጥ ማሽን የለም። ሶፋ ውስጥ ያሉት ስፕሪንጎች ብትሉ እያንዳንዷ ስፕሪንግ በሰው እጅ በስነ ስርዓት ተወጥራ የተሰራች ነች፣ የሚሉት እንግዲህ ስለራሳቸው ሲያወሩ። ይሄ እንግዲህ ከካስማ ፈርኒቸር ጋር በተወሰነ መልኩ ያመሳስለዋል። እንደምታውቁት ኢትዮጵያ ውስጥም እንደዚህ በኢንዱስትሪ ደረጃ በጣም ብዙ ሶፋ በአንድ እያመረተ የሚያወጣ ማሽን እንዳለ አላቅ። በተለይ ካስማ ፈርኒቸር እያንዳንዷን ሶፋ በጣም ጥንቁቅ በሆኑ ባለሙያዎች እያንዳንዷ ማዕዘን ታጥፋ ተለክታ ተሰርታ እንደገና ተገምግማ ታርማ እያንዳንዱ ሶፋ በሰው እጅ ጥበብ እንደሚሰራ ቃለው። ብቻ አራሁስ ዋጋው በጣም የሚወደደው በባለሙያው ቡናውን ጠጥቶ ሬዲዮ ከፍቶ በፍቅርና በጥበብ ስለሚሰራው የሚከፈለው እንግዲህ ለሶፋው ብቻ አይደለም ለጆቫኒ የላብ ውጤትና የጥበብ ስራ ጭምር ነው ማለት ነው። እንግዲህ ታዲያ ካስማ ፈርኒቸር በግለሰብ እያንዳንዱ ነገር ተለቅሞ የሚሰራ ከሆነ ለምን ረከሰ ካላችሁ እኛ ሀገር አንድ ዶላርና አንድ ብር ያላቸው ርቀት ሰፊ ስለሆነ ነው ለማለት እገድዳለሁ። ሌላው በጣም የሚገርመው ጠረጴዛዎቻቸው ናቸው። ድንጋይና ብረት ተጠቅመው ጠረጴዛ እንደሚሰሩ ስሰማ በጣም ገረመኝ። ከሜክሲኮ የሚመጣ ኮፐር ወይም ከመሬት የወጣ ንጹህ እብነበረድ አለዝበው፣ ቀጥቅጠው ምርጥ ጠረጴዛ ይሰራሉ አሉ። ፈርኒቸራቸው በጣም ከባድ ነው። ሌባ እንኳን ሊሰርቀው ቢገባ ተሸክሞ ግማሽ መንገድ ሉ ውሽ ወገቤ ከሚቀነጠስ ይቅርብኝ ብሎ ነው የሚመለሰው። እንግዲህ ወዳጆቼ አራውስን ስናየው ዋጋው ትንሽ ያናዳል፣ እውነት ነው ግን እነሱ የሚሸጡት ያው እቃ ሳይሆን ታሪክ ነው። አካባቢን አይበክሉም፣ ለባለሙያ ክብር ይሰጣሉ፣ እቃቸው አይሰበርም። ብቻ ካስማ ፈርኒቸርን ደሞ መለስ ስብዬ ሳየው እንደዚሁ የአራት ዓመት ዋስትና ሰጥቶ ረጅም ጊዜ የሚያገለግል ዕቃ ሸጦ እያንዳንዷን ዕቃ በባለሙያ እጅ ልቅም አድርጎ በጥራት ሰርቶ በተለይም ደግሞ በሀገር እጅ መሆኑ ሀገር ቤት መመረቱ ለብዙ ወጣቶች የሥራ ዕድል ፈጥሮ እንዲህ አዳዲስና ጥንቅቅ ያሉ ዲዛይኖችን እየያዘ መውጣቱ ይበል የሚያሰኝ ነው አትሉም? በ0913 2300 14 እየደወላችሁ እንግዲህ አዳዲሶቹን ዲዛይኖች እንድታዙና በተለይ ከውጭ የምትመጡ ሰዎች ከመሸከም

እሷ ከላይ ሞተች ምንም አማራጭም ስለሌለን እሷን አወጥተን ወረ ውጭ ጥለን እኛ ግን ከታች እየተጠቀምን ነበር አን ሀገር መሬት በላ አፈርና ውሃው በላ ከአህያ ጋር ከውሻ ጋር ታደጅት ግን እርግጠኛ ነ የባንክ አካውንታችን በኢትዮጵያ ንግድ ባንክ ቁጥራችን አጭር ቁጥር ነች ኤል 2424 ወይም በረጅም ቁጥር እዚህ እስክሪን ላይ የምታዩት 1000719763387 ላይ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ ከመቶ ብር ጀምሮ እንደየአቅማችሁ እግዚአብሔር እንደሰጣችሁ በረከት አግዙን። ደግሞ ሌላ ደስታ፣ ሌላ ስራ ተሰርቶ ደግሞ በምስጋና እንገናኛለን ብለን እናምናለን። እንግዲህ የዛሬው የዋጋ ንጽጽር ቆይታችን ይህንን ይመስላል። በዳላስ ቴክሳስ በአራውስ ፈርኒቸር የነበረኝ ቆይታና በካስማ ፈርኒቸር የነበረኝ ቆይታ ልዩነቱ ይሄ ነው። እንግዲህ በዋጋ ምንም እንደማይወዳደሩ አይተናል። ነገር ግን የእናንተን ሀሳብ መስማት ትፈልጋሉ። ለምንድን ነው የአራውስ ፈርኒቸር ምርቶች እንደዚህ በጣም ውድ የሆኑት? ምክንያቱም በአሜሪካ ስታንዳርድም ከዚህ የሚቀንሱ ብዙ ሶፋዎችና አልጋዎች ያሉ ይመስለኛል። ለምንድን ነው በጣም ውድ የሆነው? ብራንዱ ነው? ማቴሪያሉ ነው? ኳሊቲ ነው? ምንድን ነው? እስኪ ኮመንት ላይ ምርቱን የምታውቁ ሰዎች ጻፉልኝ። በተረፈ ካስማ ፈርኒቸርን ደግሞ ማንኛውንም ነገር ማዘዝ ስትፈልጉ በ0913 2314 ደቡላችሁ። በተለይ አልጋ፣ ሶፋ፣ ኮንሱል እና የመመገቢያ ጠረጴዛ ከነ ወንበሩ ማዘዝ ትችላላችሁ። እንደምታቁት አራት ዓመት ሙሉ ካስማ ከኛ ጋር ይሰራል። አጋራችን ነው። ቤተሰባችን ነው። ይህንን ቪዲዮ ግን የሰራውት አሜሪካን ሀገር እንደ አጋጣሚ አራውስ ፈርኒቸርን ሳይ ኢንስፓይርድ ሆኜ ከዛ በመነሳት ነው እና ወደፊትም እንደዚሁ በአሜሪካና በኢትዮጵያ ገበያ መካከል ያለው ልዩነት የተለያዩ ቪዲዮዎች እንድሰራላችሁ ከፈለጋችሁ ኮመንት ላይ እሽዬ ወጣ ስትል ያለውን ነገር እያነጻጸርክ አሳየን ብላችሁ ጻፉልኝ። ከልብ አመሰግናለሁ። ሰብስክራይብ ግን ተረስቷል። ወይኔ ወይኔ ወይኔ! ሰብስክራይብ ሳያደርጉ የሚያዩ 60 ፐርሰንት ተመልካቾች እንዳሉ ነው ዳታው የሚያሳይ። ዛሬ እንኳን እስኪ ሰብስክራይብ አድርጉት። ተመሳሳይ ቪዲዮ ሲወጣ ይደርሳችኋል። ይመቻችሁ። እሺ እንቀጥል። እንግዲህ ያው ዝም ብለን የገበያውን ሁኔታ እንድናየው እንደገና ደግሞ ሀገራችን ኢትዮጵያ ምን ያክል በፈርኒቸር ኢንዱስትሪ እየተራመደች እንደሆነ ደስ እንዲለን ነው እንጂ መቼም የሚወዳደር አይደለም። ያ የአሜሪካ ገበያ ነው፣ ይሄ የኢትዮጵያ ገበያ ነው። ያ በዶላር ነው፣ ይሄ በብር ነው። ማቴሪያሉም ሊለያይ ይችላል። ግን እንደው በቃ ደስ ይላል አይደለ? ዋጋ መጠየቅ፣ አንዳንድ ሰዎች ሾፒንግ ይወዳሉ። አዲስ ቤት የሚሰሩ ሰዎች ካሉ፣ አሜሪካ ሆነው ኢትዮጵያ ውስጥ ቤት የሚሰሩ ሰዎች ካሉ፣ ፈርኒቸር አስጭነው የሚወጡ ሰዎች ይኖራሉ አንዳንድ ጊዜ። ስለዚህ እስኪ ያለውን አማራጭ ብታዩት ሀገራችን ላይ ምን አይነት አማራጭ አለ የሚለው እንድታዩት ነው። አሁን ለዚህ ዙር ብቻ ህዳር 24 ለሚጀምረው ትምህርት ከክፍለ ሀገር ለምትመጡ በአካል ቪዲዮ ኤዲቲንግ መማር ለምትፈልጉ ተማሪዎች ብቻ ግማሹን ዋጋ ለትራንስፖርትና ለማረፊያ እንዲሆናችሁ ብለን አንስተንላችኋል። ስለዚህ 50 ቀንሰናል። በ0975516360 ደውሉና አዲሱን ሙያ ተማሩ።